ቶታል ቶታል፣ እዚህ ጋር ቶታል ነዳቱ አልቆ ነው ቶታል ጋር ያለ ነው። አዎ ካዛንችስ ፈራርሳ፣ እዚህ ጋር ደሞ ምስራቅ ጎ ትምህርት ቤት፣ ከማይሞተው የሰው ልጅ ማደጊያ ስፍራ ግቡ ተብሎ እዚህ ጋር አለ። አፈራረሱት፣ ሰፈራችን አፈራረሱ። ግንፍሌ ፍሌ እጭ በዚህ ጋር ግንፍሌ ድልድይ እዚህ ጋር እጭ እጭ እጭ የዋኘንባት ግንፍሌ ግንፍሌ ግንፍል እያለች ቀጣዩ ተረኛ ይሄ ነው የሚፈርሰው። ካዛንችስ ካዛንችስ ካዛንችስ ወንድ ዳቦ ቤት፣ ገበሬ ዳቦ ቤት እዚህ ጋ ፈርሷል። ገበሬ ዳቦ ቤት ነፍስ ይማር። ይኸው እዚህ ጋ ገበሬ ዳቦ ቤት የታለች?